ፍኖት ያልጠበቀችው ነገር አጋጠማት። ከዛ ቤት ውስጥ ዳግምን ነበር የምታምነው። ዳግም ደግሞ በእሷ ላይ ሴራ እየጠነሰሰ ለኢደን ሲነግራ ሰማች። ፍኖት በጣም አዘነች። ዳግም ፍኖትን ስለሚወዳት እንዳያጣትና የራሱ ለማድረግ ስለፈለገ ብቻ ነው ያን ነገር ያደረገው። ለኢደን ከብሩክ ጋር አድራለች ከብሩክ ጋር ሌላ ነገር አድርገዋል። ስለዚህ ለምን ይመስልሻል? በድለሻት፣ ብዙ ነገር አድርገሻት፣ ጸጥ ያለችው ወይ የሆነ ነገር አስባለች ወይ ደግሞ የእሷ እንዳይጋለጥባት ፈልጋለች ማለት ነው። ስለዚህ ከብሩክ ጋር መለያየት አለብሽ። ብሩክ ዝ ቤት ድርሹ ማለት የለበትም። ብሩክ ሴሰኛ ነው። ፍኖትን ቤቷ አሳድሯል። ሲቀጥል ደግሞ አሁንም በላይሽ ላይ ሌላ ነገር እያደረገ ነው አላት። ኢደን ደግሞ በፍጹም ብሩክን ከማንም በላይ አምነዋለሁ አለችው። ከዛ እሱም በሚያሳምን ነገሮች አሳመናት። ይህ ሁሉ የሚያደርገው ብሩክ ፍኖት ዓይን ስለገባች ፍኖትን ለማዳንና የግሉ ለማድረግ ነው። ይህ ሁሉ ደግሞ ፍኖት ስትሰማ በጣም አዝና ዳግምን በጣም አምናው ነበረ። አሁን ስብርብር ብላ ወደቀች። አሁን ግን ፍኖት ራስሽን ማጠንከር አለብሽ፣ ብልህ መሆን አለብሽ፣ ራስሽ ለራስሽ ነሽ፣ ማንም የለሽም በማለት ራሷን አጠነከረች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ፍኖት ቀጣይ ፓርት ይዘን መተናል ማለት ነው። እንግዲህ በጣም በሚያሳዝን ሁኔታ ብሩክም ኢደንን ከርቷታል ማለት ነው። ከሌላ ሴት ጋር ተኝቶ ብሩክ በላዩ ላይ ችት አድርጎባት፣ ኢደን ደግሞ በጠዋቱ ተነስታ ስትሄድ እንግዲህ ከሌላ ሴት ጋር ነው። እናም በሩን መቆለፉ ጠቀመው። በሩን ሲቆረቆር ኢደን ተነስቶ ልጅቷን ደግሞ ህቁም ሳጥን ውስጥ አስገባት። አይገርምም! እናም ለኢደን ከፍቶ ስትገባ ኢደን ጫማውን እንዳታየው በፊት እንደ ሳትደውይልኝ መጣሽ በማለት ተኮሳተረባት። እንዴ ከመቼ ወዲህ ነው ሳልደውልኝ የምትለኝ ማለት አልገባኝም፣ ወይስ ማላውቀው ነገር ተፈጥሯል? አለች ኢደን። ከዛም አረ ምንም የለም ስራ በሆንስ ብዬ ነው እንጂ አላት። እንዴ አስራ አንድ ሰዓት ተነስተህ ስራ የምትገባው ከመቼ ወዲህ ነው? ሌሊት ዘጠኝ ሰዓት ተኝተህ አለችው። በቃ ወይስ መምጣት አልነበረብኝም? ስትለው በቃ ቁጭ ቤ አላት። እንዴ ቁጭ ስትል የዛችኛዋ ልጅ ሄል ጫማ በእግሩ ገፋ አደረገው። ከዛም ኢዴን እንደ ምንም ዋሽዶ እንድትወጣና ትምህርት ቤት እንድትሄድ አደረጋት። አይገርምም። ኢደን ኃይለኝነት ብቻ እንጂ የመጨረሻ ጅል ናት። ምንም የምታውቀው ነገር የለም። ዳግምም ብሏት ነበረ። አየሽ የመጨረሻ ክብር የሌለች ሴትና ምንም አይነት የማይገባሽ ደደብ ሴት ነች ብሎም ተናግሯን ነበር። እየሰደብከኝ ነው ስትለውም፣ እሱም እየሰደብኩሽ ሳይሆን እየነገርኩሽ ነው አላት። ፍኖት እንግዲህ የዳግሞ አባት ከውጭ እየመጣ ያለ ፍኖት ደግሞ በር ላይ ቁማ እንደነበረ በሚገርም ሁኔታ ከልጁ ልጁ እኩዮች ጋር እየተጀናጀነ የኔ ፍቅር እንደፈለግሽ ታደርገኛለሽ እያለ ስልክ ሲያወራ ሰማችው። በጣም ደነገጠች ፍኖት። እሱም በይ በቃ ዛሬ እንገናኝ ስትለውም ዛሬ አሁን አልችልም፣ ባይሆን ነገ እረፍት ነኝ፣ እንደፈለግሽ ታደርግኛለሽ እያለ ሲያወራ ነበር። እናም ከእሱ የማይጠበቁ ቃላቶችን እያወጣ ነበር ፍኖት የሰማቸው። ፍኖት ያንን ነገር ስትሰማ በጣም ተብረከረከች፣ ደነገጠች። ከዛም ዝም ብላ ማየት ጀመረች። እሱም ስልኩን ጨርሶ ዘግቶ ቀና ሲል ፍኖት ፊል ለፊቱ ቁማ ተንቀጠቀጣለች። ከዛም ፍኖት ሀላት አቤት አለችው። ከዛም ሄደና እሳሎን ቁጭ አለ የዳግም አባት። ከዛ እሷም ወደ ክችኗ ሩጣ ገባች። አይገርምም። ዳግም ደግሞ ከላይ ወረድና አባትዮ ብቻውን እንደተቀመጠ አገኘው። አባዬ ዳድ ምን እየሰራው ነው እያለ ወትሮ በዚህ ሰዓት እንዴት ልትቀመጥ ቻልክ? አልተኛም እንዴ አለው። አልተኛውም ልጄ፣ አሁን እተኛለሁ አለ። አባዬ፣ አንድ እነግርህ ነገር አለ አለው። ምንድን ነው ልጄ፣ ንገረኝ አለ። ስለ ብሩክ አለው። ብሩክ ምን አለ? ብሩክ ለኢደን አይሆናትም አባዬ አለው። ምን እንዴት እኔ እስከማቀው ሁለቱም በጣም የሚዋደዱ እህት ኢደንም ደግሞ ከሱ ተለይታ መኖር እንደማትችል ነው ነብሷ እስከሚወጣ እንደምትወደው ነው ስለዚህ እሷ ከወደደችው ደግሞ እሷን ማስቆም አንችልም አለ አባዬ በጣም ብሩክ ማይረባና መጥፎ ሰው ነው እኔ ስለ ኢደን አይደለም እያወራ ያለሁት እዚህ ቤት ድርሽ እንዳይል ማድረግ አለብን አለ ከዛ ኢደን ይህንን በመስማት ከላይ ከደረጃ ላይ ወርዳ እሳሎን መካከላቸው ቆጫለች። ዳግም በጣም ተናደደ ሲያያት ከዛም የዳግም አባትም ግራ ቀኝ ማየት ጀመረ እና እሷ ደግሞ ዳድ ብላ አባቷን ግንባሩን ስማ ቆጫለች ከዛም አተኝም እንዴ እንዴት በዚህ ሰዓት ልጅ አላት እንዴ አንተን ደናደር ሳልልህ ነው እንደምተኝ ነው ከመቼ ወደ አባቴ አለችው። ኦ እሺ በቃ ደናደሩ አለች እና ወጣች። ዳግምም እሺ ደናደር ዳድ ተኛ በቃ ብሎ ዳግም መጀመሪያ ወጣ። ከዛም ይቺ ቡዳ ደረሰችብኝ ሁሉንም ነገር ሳልነግረው እያለ ክላሱ ገብቶ ቁጭ እንዳለ ኤደን ገባችበት። ዳግም ምንድነው አላት። ከዛም የብሩክን ስም ስታነሳ ደረስኩ ብልበል አለችው አዎ አላት ለምን አለችው ውልሽ ኢደን አንቺ ብሩክ አይሆንሽም ብሩክን ከህይወትሽ ማውጣት አለብሽ በፍጹም አላት ከዛም ምን አዎ እዚህ ድርሽ እንድል እንድል አላደርገውም ከዚህ በኋላ አላት አንተ ማን ስለሆንክ ምንድን ነው ምን አገባህ ስንቴ ነው በብሩክ እንዳትመጣ ብዬ የተናገርኩህ፣ አይገባም እንዴ አለችው። የመጨረሻ ክብር የሌለች ሴት መሆንሽን ዛሬ ነው ያወቅኩሽ። ትናንት ከፍኖት ጋር ያደረገውን ነገር ረስተሽለት ነው አላት። እሱን እኮ ነገርኩክ ምንም እንዳላደረጉ እርግጠኛ ነኝ፣ ነግሮኛል፣ አለችው። አረ እባክሽ እርግጠኛ ነሻ እኔ ደግሞ በሰዓቱ ሳያስቡትና ሳይጠብቁት ዘው ብዬ ቤት ገብቼባቸው ነበር የፍኖትን እጅ ይዞ በፍቅር አይን እየታዩ ነው የደረስኩት ሀላት ሌላ ስልጨምርልሽ ፍኖት ለምን ይመስልሻል ዝም ያለችው ሲከትል ደግሞ ፍኖትን ነይ እኔ ጋር ንሄድ ስላት ባክ እንደዚ አታረግም ይች ደግሞ የገጠር ፋራ ፈሬናት ሲጀመር በጣም ቧቅቧቃ ናት አለችው ኧረ እባክሽ ፈሪ ብትሆን እንዴ! ነይ እኛ ጋር እንሄድ ስላት አልሄድም ብላ ከሱ ጋር የሄደችው እህ እስኪ ንገሪኝ ፈሪ ብትሆን እንዴ እጇን ይዞ አይናይኗን ሲያት እሷን በፍቅር አይን አይናይኑን ያየችው ንገሪኝ እስኪ አየሽ የመጨረሻው ጅል እማትረቢ ነሽ የምልሽ ለዚህ ነው ስቀጥል ደግሞ ለምን ዝም ያለች ይመስልሻል ያ ሁሉ ተበድላ ጸጥ ያለችው ወይ ሌላ ያሰበችው ነገር አለ፣ ወይም ደግሞ እሷ የምትፈልገውን ነገር በእጇ እስከምታደርግ ነው። ገባሽ? አንቺ ግን አይገባሽም፣ ደንቆሮ ነሽ። ስለዚህ ብሩክ አይሆንሽም ሲሰኛ ናት ነው አላት። ፍኖት ይህንን ጉድ ከዳግም ያልጠበቀችውን ጉር ሰማች። እበሩ ላይ ሸርተት ብላ ወደቀች። በጣም አዘነች፣ አለቀሰች። እናም በቃ ፍኖት ራስሽን ማጠንከር እና በብልሃት መራመድ አለብሽ፣ የኔ የምትይው ወይም ደግሞ ማንም የሚያስብልሽ የለም አለች ራሷ ነው። ከዛም ኢደን ውርርር አረጋትና ልትወጣ አሰበች። እጃን ያዘ እና ደግሞ በዚህ በማይረባ ውጥረት በማይረባ ትቤትሽ ነገሮችን አበለሽ አሉ። ቀስ ብለን ሁሉንም አጣርተን ከዚህ ቤት ምንግል አድርገን ነው የምናስወጣው አላት። ከዛ ለቀቀይ ብላ ጥላ ወጣች። ፍኖት ደግሞ ኢደንን ሄዳ፣ ኢደን እኔ ከዚህ ቤት እንደወጣ ነው አይደል የምትፈልገው አለቻት። አዎ አለች። ስለዚህ እኔም አንቺን ማጨናነቅና ሰላም መንሳት አልፈልግም እልቅስ ከቻልሽ ጥሩ ስራ ፈልገሽ ከዚህ ቤት እንደወጣ አድርግኝ አለቻት ምን ጨራሽ ስራ ፈልጊ ብለሽ ድፍረትሽ እያዘሽኝ ነው ምን አድርጌ እንደማስወጣሽ አሳይቻለሁ ጠብቅኝ እኔ ኢደን አይደለሁም አለቻት እኔ እንደዛ ማለት አይደለም ደፍሬሽ አይደለም እኔ ከቤተሰብ የወጣሁት እናቴን ጥዬ የወጣሁት ስራ አጌቼ ተቀይሬ ለመርዳት ነው ስለዚህ ስራ እስካገኘው ድረስ ደግሞ አንቺን እዚህ ቤት ከማንጨናንቅሽ ውጥ እትልልሻለሁ ለማለት እንጂ አለቻት። አላቅልሽም እኔ ኢደን ለአንቺ ስራ ፈልጌ የማመጣ ገደል ግቤ፣ እያዘሽኝ እኮ ነው፣ ግን አሳይሻለሁ ብላ በጥፊ ፍኖትን ደርግማት ወጣች። ፍኖትም ጭንቅላቷንና ፊቷን ይዛ ቁማ ቀረች። እምባዋ ፈሰሰ። ከዛም በስተመጨረሻ መጨረሻ እታች ወርዳ እያስተካከለች እያለ ዳግም ወረደ። ዳግም ደግሞ ፍኖት እንዴት አደርሽ አላት። ደህና አደርክ ዳግም፣ ከብሮ ስባ አለችው። ምን እያሰራሽ ነው አላት። እቃ እያስተካከልኩ አለችው። እሺ ምን አደስ እንደ ሰው አይደለም ፈጣሪ ብላ ያደረገባትን ነገር አንዳንድ ነገር ስትነግረው ግራ ተጋባ። እንዳወቀች ነቃ። ሲቀጥል ዳግም ከጓደኛው ጋር ሄዶ እኔ የድሮ ዳግም አይደለሁም ሌላ አዲስ የተፈጠርኩ ዳግም ሆኛለሁ ብሎ ለጓደኛው ዳግም ነገረው። ከዛም እንዴት ሲለውም ፍኖትን በጣም እወዳታለሁ እሷን ላለማራግ እሷን ላለመቀማት ስል ብሩክ ጋር እየተፋለምኩ ነው አለ። ለምትወደው ስትል ጸባህ መቀየርህ፣ ሌላ ዳግም መሆንህ፣ ይህን ነገር ማድረግህ ስህተት ሳይሆን ትክክል ነው። እና ታዲያ ለምትወደው ሰው ምን መሆን አለበት? ፍኖትም እውነቱን ስታቅ ተረዳሃለች። ስለዚህ ይሄ ደግሞ በማንኛውም ወንድ ልጅ ውስጥ የሚታይ ደም ቅያሬ ነው። እናም ጓደኛዬ በማንኛውም ነገር ተጎንህ ነኝ አለው። እሺ አለ። በጣም አሁን ደግሞ ኢደን እንግዲህ እየተመናቀረች እብሮ ከቤት ሄደች። ብሩኬ ደግሞ ሌላ ሴት ቼት አድርጎባት፣ አድሮም ከዛችም ከሴት ጋር ለካ እንደዚህ ቆንጆ ነሽ እንዴ! እንዴ ጠዋትም ቆንጆ ነሽ ማለት ነው ማታ ብቻ አይደለም አላት። እንዴ ማታ አልጥታም እኮ አላየኝም እንዴ እያለችው እያለ ከዚህ በኋላ እንደማትርቀኝ ቃል ግባሌ በማለት ተናገረቸው። የራስሽ ጉዳይ በማለትም እያለ የውጭ በር ተቆረቆረ። ኢደን ነበረች። የሚሆኑት ግራ ገባቸው። ልጅቷም ዘላ ቁም ሳጥን ገባች። ብሩክም ተነስቶ ልብሱን ለብሶ ለኢደን ከፈተላት። ኢደንን እንዴት ነች ብሎም ጠይቃት እንደሳት ደውይልኝ ብሎ ሲቆጣትም መደወል ነበረብኝ አለችው። በቃ ማለት ስራ ብሆን ብዬ ነው። ከመቼ ወዲህ በሌሊት ስራ ልትገባቻል? ካለችው። ከዛም አንድ ነገር ልጠይቅህ አለችው። ምንድን ነው? አላት። ይውል ዳግም ይውል ብሩኬ፣ እውነቱን ንገረኝ አለችው። እኮ ምን? አላት። ቃል ትገባልኛለህ? ምንም ሳታዋሽ ልትነግረይ ቃል ግባልኝ አለችው። ምንድን ነው እሱ? አላት። እሺ። ጠይቅኝ ግን አላት። ስለ ፍኖት ነው አለችው። እንዴ ስለ ፍኖት በድጋሚ ላትጠይቅኝ ቃል ግቢልኝ ሲላትም፣ እሷን ቃል ገባችለት። እሱም ኢደን ንሳኝ፣ እኔ ከፍኖት ጋር ምንም አይነት ግንኙነት አላደረግንም። ለአንቺ ደህንነትና ለቤተሰቡ ደህንነት ሲባል ነው ያልጠ እኔ ጋ ያደረችው እንጂ ምንም የተፈጠረ ነገር የለም እመኚኝ አላት። እሷም አምነሃለሁ፣ የኔ ውድ ብላ ተደስታ ተቀበለች። እናም ይህ ውሸታም አለች። ማን ውሸታ አላት ብሩክ። ከዛም አይ ማንም አለችው። ከዛም ክላስ የለም አላት። አረ ሄዷለሁ ለዚህ ብዬ ነው ብላ ተነስታ ሄደች። በሩን ከፍቶላት ስትሄድ መልሳ መጣች። ከፈተላት። ከዛም ያችችት የተደረገችው ሴት ከቁም ሳጥኑ ወታ። ወጥታ ብሩክን በጥፊ ደርግማው ሄደች። በጣም ተናደደችበት። አሁን ዳግም ሲመጣ ውሸትህ ነው አንተ ውሸታ ማለችው። እሺ እንደዛ ከሆነ ብሩክ ሲሰኛ እንዳልሆነ ማስረጃ ስላለኝ በማስረጃስ ባሳይ ሲላት የትኛውም ማስረጃ አለችው። እንግዳውስ በማስረጃ ከሆነ የምታምኙ ቀጥታ ነገ በጠዋት ተነስተሽ ቤቱ እንሄዳለን አላት። እሷም ተስማማች። የብሩክ ጉድ አሁን ሊወጣ ነው። ቻናሉን ሰብስክራይብ ያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። መልካም ቆይታ።